እነሱን ጓሮ ነበር የቀበራቸዋቸው። በጣም ተኩስ ሲበዛ እንደዚህ ኩርትም ብዬ ልጄ ጋር ቁጭ አልኩኝ፣ እህቴ የምዛው ስሬ ቁጭ አለች። የዛሬዋ ባለ ታሪካችን ባለቤቷን እና ሁለት ጎረቤቶቿን ጓሮ አቀብራለች። አራቱም እዛ ወድቀዋል። ጎተትኳቸው፣ ሳብኳቸው፣ ብስባቸው፣ ምን ብላቸው አልቻልኳቸው። የአስራ ስድስት ዓመት ብቸኛ ሴት ልጇም ልደቷን ባከበረች ሰሞን አርፋባታለች። እንዴ ያለሽ እንዴ! ልጅ ደህና ነሽ? ምንም አለው እግርሽም አልተቆረጠ ሽም አልተቆረጠ፣ አልሐምዱሊላህ ብዬ እቅፍ አደረኳት። ከልጅነቷ ጀምሮ በብዙ መከራና ውጣ ውረድ አልፋ መከራን ድል የነሳችው ጠንካራዋ ሴት ዛሬ ላይ ፈጣሪዋን እያመሰገነች በምስጋና ትኖራለች። ምንጊዜም በየቀኑ እነሱን ሳላስታውስ እንቅልፍ ወስዶኛ አያውቅም። ማንሳት አልቻልኩም እዛ ዘወኬ እንዳለበስኳቸው በእኔ የደረሰ በሌሎች ኢትዮጵያውያን እናቶች ላይ እንዳይደርስ ታሪኬን ላካፍል በማለት ከደሴ ከተማ ተነስታ አዲስ አበባ ተገኝታለች።